ድል አይደለም እኔ የሚመስለኝ እዮዳ ጉቶ በቡዳ በ ከመስጠታችሁ በፊት ሂድ ገዮን ላክ እዮዳ ጉቶ በቡዳ በልቷታል። ይሄ ነው ታሪኩ። እኔ ግን እዮዳብ እንኳን ስፖርት ስፖርት ሲሰራ ያስቀኛል። በሲኖ ትራክ ቢታረሰ አይ ቦርጩ አይሄድ። እግዚአብሔር ቦርጩ ድንጋይ ነው። የአንድ አንድ ሰው ቦርጩ ድርቅ ያለ ይሆን? እኔ በጣም ሊያ፣ እዮዳብ በቡዳ በልቷት ነው እንደዛ የምትበለው እንጂ እንደዛ አይነት ልጅ አይደለች እኔ አሮን ነው እኔ እስከማውቀው አለ ምግብ አቅርቦ ምናምን አይ ቲንክ ሰዎችም እንቁልልጭ እያሉ መተው ያሉ መሰለኝ ለቪዩ አይ ቲንክ ለዛ የምታደርገው ይመስለኛል ትሪፕል ነው የመጀመሪያው ቤተሰብ እኔ አሁን ሁል ቀን በላለው ላይ ገና ስገባ በላለው ከስራ ስመጣ ነው ምገባው ገባ ግን የሚጠቅምህን እኔ አሁን በወፍር ቶሎ የሚቀንስ አይነት ሰውነት ነው ያለኝ በስጋ የዳበረ ሰውነት ቶሎ አይከሳም ይህን ታውቃለህ እሷ ደግሞ በስጋ ነው። ከዛን ደግሞ አትንቀሳቀስም። እቤት ነው ያለችው። እኛን ስትሳደብ ነው የምትውለው። ቢዝነስ አለ ነፍሴ፣ አስቢው። ኢትዮጵያ እየኖርሽ በዩቲዩብ መ 1 ዶላር መስራት መቶ ሃምሳ ሺ ብር አንቀባሩ ያኖራል። ስለዚህ እኛ እኮ የሚደብርሽ በዶላር ተከፍሎች፣ በዶላር ነው የምትመልሽው፣ እና ያን ያህል አይሆንም ዶላሮችን ይቀበሉሻል። እናንተንም በዩሮ ይቀበሏቸዋል። ወዲያው የሰራሽ ልቅም አርገ ምናምን ከሚዲያ ይከፈላል። ያ ሌትስ ማዘፍንላችሁ ነገር ካለ የጊፍተሮችን ትዕዛዝ ነው። መዝሙር ነው ዘፈን ይቅርብሽ እንጂ አንቺ ቀ ነው ሆነህ የት ቦታ እንዳለሽ አታውቅም። የሆነ ግን በጣም ነው የጸናኸው ጎበዝ። የሆነ እኛ እኮ ስድስት ወር ነበር የጠባሁት፣ ሰላምን አግኝቻለሁ ከሊያ ጋር ፒስ ለማድረግ ፒስ ሳይሆን ውሸትን አልወድም ውሸት አሉት። የፒስ ነገር አይደለም እኔ አልተመቸኝም። ግን መልኳ ላይ ከመጣችሁ ቆንጅዬ ልጅ ናት፣ ለምን እዋሻለሁ? የእናንተ እኮ ጥላቻ የሚደብረው የአንዳንዱ ጥላቻ የሚያስጠላው እውነትም እያለው እውነቱን ይደብቃሉ ከውሸታቸው ይበልጥ። አሁን ለምሳሌ አንቺን ወፌ ቆመች ስደብኝ በጣም ነው የምወድሽ፣ ችግር የለብኝም ብሰድብኝ ብላ ካለች በኋላ ኮረንቲ መያዝ ምን ይሉታል? ሰውዬ አስፈቅጀን የተጣለዋት አላለች። ምንድ ይስዬ አሁን እኔ የምትፈቺልኝ ሁለት ሰዎች ናቸው። በእናታችሁ ጊፍ እኔ ሁለት ሰዎች ነው። ጉቺዬን ቴዶ ፈተሻል ጨርሰናል። ጉቺዬን ፍቺልኝ። እኔ እኔ በጣም ተደዋውለን ካወራን በኋላ አሁን እኮ እየሰደበችኝ ነው። እኔ እንዲያውም ስሚኝ እስኪ እኔን በእናትሽ አንዴ ስሚኝ፣ ምክንያቱም የሚጎዳን ነገር ስለሌለ ነው። የጉቺን ነገር ምልሽ ደውዬ ካወሯት ባለ ነው የእሷን ማንነት ያወቅሁት። ተደዋውለን አወራሁ ዊክስ ሶስት ሳምንት በፊት ሶስት አራት ሳምንት ተደዋውለን አወራንና እኔ ነገርኳት እንደሰው የአንቺ ችግር በአንቺ ላይ አይደለም ፀቡም ይመጣ በአንቺ ፕራብለምስ አይደለም ከሰዎች የምትጋጨው ለሰው የሆነ ነገር ደግፈሽ አስተያየት ታደርጊያለሽ ከዛ ይመጣሉ ማንም ይወቅትሻል እና እሱን ነገር አቁሚ ብያ እሺ የሆነ እሱን ነው መውቀ ራለሁ ላይም በጣም በጣም በዛ ስላወኩኝ ነው። እና አሁንም የምትረገጠው እሷ በራሷ ስህተት አይደለም። ካየሽ ኢቨን ማሜም አንቺም የምትረግጧት፣ አልኩሽ እኮ አንቺንም። አሁን ማሜም የምትረግጣት አንቺም የምትረግጫት በራሷ አይደለም በሰው ጉዳይ፣ ለዛ ነው የምታሳዝነኝ። ገባሽ? በራሷ ጉዳይ እንኳን ተፍ ተፍ ብላ ምናምን ምናምን ቢሆን እኔ ይደላኛል። ሳታስበው ስለምትወዳቸው ከልብ ትገባበትና እነሱ መልሰው ከነዛ ሰው ጋር ሽቡ ሽቡ ይላሉ። እሷ ትመታለች። ስለዚህ ጎጪ ሻ እኔ በእውነት ነው የምልሽ፣ እኔ ትመቸኛለች ጎጪ። አንዴ ከተጣላም በኋላ ተመችታኛለች። ብቻ እየተናገርኩ ነበር፣ አሁን ስትሰራብኝ የተናገርኳት በነገራችን ላይ ሉዘር ማለት ሉዘር ወይኔ ቁጥር እያየሻ ከላይ የምታርፊው ነገር የለም እኮ ቁጥሩ ቁጥሩ እያየች እንጫወ ትንተናሽ ደግሞ እኮ ከፍተኛ ጋዜጠኛ ነሽ እኮ ግን ምን መቻ ሊሆን ግን ሲሬ ሰባት አመት ሰምተኛል። ሳይሰለች እውነት ተናገር እንዳልኩሽ ለአንቺ እውነቴን ነው የምልህ። በፊትም እላለሁ፣ ማንም ያውቃል። ይልሾ ቁጭ ብላ ትውልባቸዋለች ነው የምልህ። ሁሌ በራሴ ቪዲዮ ስለሆነ በራሳችን ባልነው ነገር ስለሆነ አንቺን መጥላት አይቻልም። በመረጃ እና በማስረጃ መተሽ ጓገጭ ስለምትይ ምን ብዬሽ ይልቀም አይኪና። ስለዚህ ያነገረሽ እወዳለሁ። በማስረጃ በመረጃ ትመጫለሽ ነው ግን፣ አንዳንዴ አሁን ለምሳሌ የሆነ ሰው ዝም ብሎ ቢናገር የማልፋቸው ሰዎች አሉ። አንዳንዴ እኔ አሁን የሆነ ኳሊቲ ካላቸው ብዙ ነገር ላይ የማይገቡ ከሆነ ኢንቮልቭ የማያረጉትን ላሽ እላለሁ። ቢናገሩኝ ነው ባላየ አልፋለሁ። ለምን ሰምታይምስ ሁሉንም ልታስደሰች አትችማ። አንዳንዱ ደግሞ እንዲሁ ሂጅበት ሁላ የሚልሽ ሰው አለ። ምንም ሳያረግሽ ምንም ሳያረግሽ ውቀጭው የሚልሽ ሰው አለ። አሁን ለምሳሌ እና እሱ እሱ አለ። ያንን ነው ምለው እና ከዛ ውጪ የአንቺ ነገር ይመቸኛል። እኔ አሪፍ ቀጥ ይበል ነው። ቤተሰብ ጋር ባልኬጅ ዚህ ላለ ያኔ ለመጀመሪያ ጊዜ እንደ ህንድ ፊልም ፊቷ ላይ ቀለም ተቀብታ አማርኛም በአማርኛ የምታስተረግባለች። ሂዱና ስወጥላለን አንድ አንድ አንድ አበባ ጨምሩ እንድ ፊልም ነው በቃ ሄለን ጋር ስትገቡ፣ አማርኛም በአማርኛ ተረጉማለች። በሳቅ ነው ምንሆነመስሁን። የንትና አሁን የወፌ ቆመች ደብል ነው የመጣችበት። ሪዝም ምንድ ነው? ስለ እናት ዋሽታለች፣ ሲላ ባ ስለ ቦይፍሬንዷ ዋሽታለች ኑሮ ሙሉ ኑሯ ውሸት ስለሆነ ሰው ደበረው። እሷ እንደተጎዳች እሷ የዋህ እንደሆነች ሌሎች መጥተው እንደሚያጠቋት አይነት ጭቡቴ ተጫወተች። ማንነት ተወረስታ ማናቃት ሌላ ሰው የመጣ አስመስላ ማለት ነው ነው የኢትዮጵያ ዝም ብሎ ላሻ ብለው እንጂ መርዝነት እንዳላ ስላየው ጌዳምዚእኔ እንደዚህ ጥቁሮኝ የታውቁኛላችሁ አትልም። አናውቃትም እንደ ከስድስት ወር በፊት ጥቁረቷል እንዴ ቻፓ አልመጣም። ማንም አበሻ እኮ የሚጠቁረው ቻፓ ከሌለ ነው። የሆነ ገቢ ሲመጣ ውበት በጉሮሮ ይወርዳል። ጥቁር እንደዚህ አይነት ባህሪያ እናትን ያለኝና ነው ጥቁር ትመስልሻለች የምትሉኝ ይባላል። አዎ ያለችው እንዲዲ አይቻለሁ። እኔም ጋ አለ ጥቁር ሴ ለማን ለምንድን ነው ማትወጀ? እንዴት ነው ማትወዱ? የት ውስጥ ገብታችሁ ነው የምታዩት እናንተ

በአዲስ አንካው ሮጠው የሚመጡት እራሳቸው ሰርጀሪዎች ያስቁኛልና። እውነታውን እየታወቀ ማንነታቸው እየታወቀ ይቅርታ እንኳን ያልጠየቁበት ማንነታቸው። እኔ የድሮ ማንነቴ ነው ነው ይቅርታ ጠይቁ። ያ የድሮ ማንነቴ ነው፣ በጣም ይቅርታ አጥፍቻ፣ ያለው ከዚህ በኋላ እንደዚ አይነት ነገር ውስጥ የለው፣ አከተመ። ይቅርታ ላለመጠየቅ እንደዙ ሆኗ። አራት ቦታ ተገማምሳችሁ ብትመጡ አትለወጡ። እናመጣለን እናመጣለን ይቅርታው እስኪመጣ ሰነጣት ቀን እንዲፈነዳ አዳውላ ማረግ እንችላለን። የአእምሮ ጭንቀት መፍጠር እችላለሁ። እኔ በጣም ከባድ ሚዛን ነኝ። ይው እዮዳብ ጉቶ እርጉዝ የሚመስለው የአእምሮ ጭንቀት ፈጥሬበት ነው። አይቀንስም። ስፖርት ይላል ባስኬትቦል ይላል። እየጨመረ እንጂ እየቀነሰ አይደም። ዝሆንዬን ሰነጣት ቄ ነው ያመጣኋት ሰነጣት የምታውት ነገር ነው። ዚጋ ችግር የለብኝም ሰርጀሪንም ይኸው ሰነጣት ቀን አምጥታትናታል። እንቀጥላለን። ይቅርታ ከተጠየቀ ግውጤ ያ ዮኒ ሉዘር ሊሆን ነው። እኔ ግን አንድ ጊዜ አሸንፌው አምስት ሺህ ያለውን አምጥታችሁ ብቀጣላችሁ። ልቅጣሽ እንዴ ምን ነው ፉንፉናልሽ? በጣም ልቀጣ ፈልጌ፣ ለምን ኦዲንስ ሊቀጥ ፈልጌ ይይይይ ሪሊፍ ወሬ እያበዛው ነው ቤተሰብ በሉ በሉ በሉ አምስት ፉንፉና ልጅ ሁለት ባጫቡታል። ደብል ነው ቤተሰብ ደብል ነው። ማን ይጣበጎመን ልመድቅ ከች ብሏል። ላዳምጥሽ አልችልም። ፍቅሩ አብጤ ቤተሰብ ዮኒ የእኔንም አስተብትብልኝ። አንድ ጊዜ ቆይ፣ እዚህ ጋር ልጄ እያንኮኮ አስተብትብልኝ። ዮኒ አስተብትብ፣ ተብትቡላት። ወዳጆቿ ተብትቡላት። እኔ ጋር አንበሳ አታውርዱ። ቆይ፣ ቆይ፣ ትንሽ አንበሳ አላስወረድም። ለምንድን ነው የሚሰድቡ በኮመንት ሙዱ ነው። ምን ችግር አለ? መሳደብ ምን ጣጣ አለው? ኮመንት ከኮመንት አያልፉ። አለ አሪፍ እኮ ነው

ዩሪ ዩሪ የሚባል ወይኔ፣ ወይኔስራ ሄለን የሚላል አይደለም። ሄለን ስር ሰዎች ሶስት ሰዎች የሉም። ንኪ ሶስት አራት ሺ ልኳል። ሰላም ኦ ቴንኪ ዩ ጋይስ፣ ዞርም ብዬ ቤት ሆነ ይጠብቃል ጋይስ። በአምስት ሺ የሆኑ ይቀጠዋለው ቤተሰብ እየደረሰ የቀራችሁ እኮ እናቴ ትሙት የእናንተ የጠይቃችሁ። ኧረ በላቸው የት ሄዳችሁ ነው? በእናታችሁ ሂዱበት። አንድ ትንሽ አንበሳ እኮ ገላገለች። ሺ ነው ቅጣቱ ዩሪ በሌኔ ያላችሁ አንድ እንትን ካላችሁ፣ ዝጉበት፣ የመጨረሻ ዝጉበት ፕሊስ። በአምስት ሺ ነው ቅጣቱ። ሲጣሉ ታዬን ሳይሆን ሄለን እኔ የፈለገ ብትል አሮን ኬር እያልኳቸው ነው እኮ ሲጣሉ ምናምን እንደዛ አይነት ሰው አይደለሁም። አሮን ኬር ተግባ እንደሌላው የምደነግድ ሰው አይደለሁም። ነጹዬ ሰላም ነው። ጭራሽ ስድስት ሲገባች

ያ ሰው መጥተው እንዳይዘጋብን እንዳይዘጋብን። ምነው ከም ኋላ ሊያሸንፈኝ ራሷንማ ፋራ። አንዳንድ ሰዎች አሁን ዩሪ እዚህ እየጻፈ አይደለ? አይ አንዳንድ ሰው አሁን እየሰጠ ፕሮፌሰር፣ ምንም ጣጣ የለውም። ፈ ዊ ጊፍተሮች ናችሁ፣ ወሳኞች። ምን ይታሸንፊና የመልክ ኢፌክት ነው የምቀጣጣው። እናቱ እሱን ነው የምትፈልገው። እኛ ደግሞ የምንፈልገውን ጥያቄ ይጠይቃል። ጥያቄ ኦፍኮርስ ጥያቄ ደስ ይለኛል። ጃ ቅጣታችን ኛ አንተ ደግሞ የራሱ ቅጣት ልላል አይደለም። የእኔ ቤት ህግ አለ። ከማንም ሰው ጋር ስጫወት ወይ ጥያቄ ነው ወይ ፊት ኤፌክት ነው መቀጣት። ይህ ዱቄት መቀባት ቃሪያ፣ በዚህ ውጣ በዚህ ግባ እኔ ቤት የለም። ከድሮ ምን ተባልክተ መሰለ ቅጣት የእናትና ልጁ ይበል። የእናትና ልጁ ናቸው እኮ አይደሉም። ወጣኝ እንደ እናትና ልጁ አይደለም፣ እንደ ነሱ ተሳስተዋል። ጥያቄ የጠየቀ አሪፍ ነው። እንዲህ እናትና ልጁ እኔ አሁን በሰላምታ ነው፣ በሰላምታ ከብሩ ይስፋ። እናትና ልጁ ማለት ችግር የለውም። ምን አባት ማዳቴ ነው የሚታየው? ቢታይ ቢታይ ይሆን ምን አለኝ። ምን ምን ነው? ራሴ ነው። አ ዊግን አርገሽ አይቼሽ አላውቅም። በሰላም ብቻ ነው እንዴ ነው? ግን ትግባባላችሁ ወይስ

ኃይለኛ ጥያቄ ሆነ። የከርታም ወይም ልትሉት የምትፈልጉት ነገር ካለ የእናንተ ካልሆነ አይደለ። ፍቅሩ ኧረ አንተ የመኪና ጉዳይ መቼ ነው የምናደርገው? ብ ፍቅሩ ዘግበን እንጂ አካውንት ይዘና የሆነ መኪና አንድ ላይ አድርገን ተፍ ተፍ ብለን እንሄድበት ብለናል። ዝም አልከኝ። አባ ጻፍልኝ ነው በአምስት ሺ ነው እሱ ያውራ። እናንተ ሂዱበት። በምስጥር እናውራ ሆዴ ብሮዬ ሚስትነት ልጅ ምናምን ከች እያለ ነው ሆዴ። አለ እንደ ዘግበኝ ሆዴ ፋሚሊ ነው፣ አንድ ነገር እንዳትይብኝ ሆዴ። ኧረ ጓደኛ ሁን እኮ ባለፈው እንደውም ብራዘር ነው ሆዴ። ኖ ኦኬ የመሰለ ሰውዬ ይለም ባለው ሲሉ ሄዶ ሀቄን ያወጣው ሆዴ ነው። በነገራችን ሆዴ ነው ሀቅሽን ያወጣው፣ ስለዚህ ማክበር አለብሽ ሆዴ። እሱ የኔን ሀቅ ላውጣ ብሎ ሳይሆን ሰው አሳዝኖት ሄዶ ሲያገናኝ እውነቱን አወቅ። አይማ ይሄን ሰውዬማ አውቀዋለሁ ብሎ ይዞ መጣ፣ ጠየቀ። አይኮነን አለ፣ አላቃትም አለ ሰው ሆዴ። ራሱ እማላርፈውን ትግርኛ በደንብ ሰማው። አይኮነን አፈልጠ ሀብዚ አይፈልጡም አላርፋትም ምናምን ነገር አያዘብ ከስ የሄዱበት እንጂ አምስት ሺህ ነው። እናትና ልጁ ብላኪ አስብሎታል። እናንተ ደግሞ ምን ታስብሉታል? እኔም ማስብላትን አውቃለሁ። ቤተሰብ አትላትም መችል እንትን ላይ ነዋ ብላኪ ቅጣት ላይ ነዋ እሱ ማድረግ የምችለው እ

ተበላን ተበላን ተበላን። እሺ አሁን ጊፍተሩ ነው ራሱ ጊፍተሩ ነው። ሰዎች ቆዩ። እሺ እንጀምር። ኤርትራዊ ነው ለካ። አያ እንደዛ ብሎ የለም ጋይስ። አዎ ተመቼ ለምን? ምን አገባ? ኤርትራዊ እኮ ነው። ስለምኑ ጉዳይ ለመ ለምን ጉዳይ ኢትዮጵያና ኤርትራ ባንዲራ የሁሉንም ነው እኮ ያለው የአሜሪካ ማለት። ለምኑ ጉዳይ ነው ይቅርታ የምጠይቀው፣ መጀመሪያ ማለት ነው። አብራራለኝ። እሺ፣ ትልቁ ጊፍት፣ አብራራ እንጂ ሹሉቃ፣ ዝም ብሎ እኮ አደለ። አብራራ። ለምኑ ጉዳይ ነው ይቅርታ የምጠይቀው፣ በምኑ በየትኛው ላይ ጻፍ

ፈልጌ ነው ባመንኩበት ነገር ራሴ እሊናዬ ብሎኝ ይቅርታ የጠየቅኳቸው እንጂ በማን ማሰስ ገሰስማ ኢትዮጵያን ገለብጥለታለሁ እንኳን ይቅርታ አልጠይቅ ና እኔ እዛ ነው። ካላከበርን ኖ ኖ አይደለም። አንድ የማይሆን ነገር ማልሰማ ለማንም ልሰግድ ነው? ለማንም፣ ለማንም ለወደቀ ለሞተ ልሰግድለት ነው እንዴ? ነው አረማኛው ቆራት ነው ለብቻ ገጥም አለው አለም በዚህ በዚህ ማይሆንም፣ ሌላ ነገር መደራ ለዚህ ነው። እኔ አሁን ለምሳሌ ፊት ኢፌክት ምለው ለዛ ነው ሰው አቀያይም ፖለቲካ የለበትም ምን የለበትም። ፊቴን ቀይራለሁ ሰው ይስቃል፣ ፊትሽን ትቀይራለች ሰው ይስቃል። ጨረሰ የማንም ግን ዝም ብሎ እየመጣ እንዲህ አድርግ እንዲህ አድርግ ማለት እኔን አይችልም፣ ማንም አይችልም። ብናጠፋም ባናጠፋም፣ ቀኑን ሙሉ ስናወራ ስንል ምን እንደምናወራ አንዳንዴ የመሳሳታችን ስለማይ ትክክል ነው። እኔ ነገር ምን አለመስለች ይሄ በማይረባ ነገር እኔን ይቅርታ ያስጠይቃል፣ ግን ታርጌ ነው ምነግረው ሌላ ነገር መቅጣት ይችላል። ሶስት እኮ አማራጭ። ኦኬ ጄኔራል ኢትዮጵያ ሀገራዊ ሲሆን መተንተን አለብን ማለት ነው። ጄኔራልም ሆነ ፌዴራል ዩ ካን ሴ ዋት እንትንሽን ኢፌክት ኢፌክት ነው የምንቀይረው ቀይረው እዚህ ጋር የሚያስቁ ኢፌክቶች አሉ አንቺ ማታቂያቸው ለምሳሌ ላሳይ ለምሳሌ ፊልተር ማንሳት አይደለም አሁን ይሄ ፊት ያስቃል ሰው ሙድ ይዛል ይፋል ሙድ ይዛል ስም ይሰጥቻል ምናምን ሌላ ማለት አሁን ይሄ ፊት አለ ገብቶቻል የተለያየ ይሄ ፊት አለ የምንስቅበት ሙድ የምንይዝበት ብዙ ነገር አለ ማለት ነው ለዚህ ነው እኔ ቤት ሲመጣ ማናችንም ከፖለቲካ ነጻ የሆነ ከምን ነፃ የሆነ ቅጣት ነው። ሌሎቹ ጋር ስትሄጂ ግን ለማነካካት የሚፈልጉት ነገር አላቸው። ለምን? ለፖለቲካ እንዲመቻቸው ቪዲዮ ሰርተው እንደዚህ ይቅርታ አስጠየቅነው ምናምን ብለው ፖለቲካ ሊሳሙ ሄዶ ቤቱ ይስራ ፖለቲካ ናት። ልብ ካለው የፈለገ ሰው እኔ ጋር ተገናኝቶ ይቅርታ የሚያስጠይቀኝ እናቱ የወለደችው ዓለም ላይ ያለ ይምጣ፣ በሚፈልገው ነገር ሰንጥቄ አስቀምጠዋለሁ እንኳን ሊያስጠይቅ ሰንጥቄ ነው ማወራሽ። አሮን ፕላይ የምታወቀው በወንድነቴ እንጂ በሽልጥልጥነቴ ማንም አያገኝ። እና የምንጫወተው ለኢፌክት ነው ይሆን አብሶሉትሊ። እና ታዲያ ጨዋታው ይጥማል ስታስበው። አንተ በከለር ነው ያው የሚጥመው፣ ቀላል ይጥማል። እኔ ቤት መጥቶ አንበሳ ሲያወርድ የሚውለው ሰው በኢፌክት ነው ጨዋታው። ና የሚፈልገው እኛ ጋር ለመቀጣጣት ሳይሆን ሰው ፈን እንዲያደርግ ቆይ ቆይ ላንቺ አስራ አንበሳ ያውረድ እሱ ለብቻው እላለሁ። ምኑ ነው የምትለው? ስለ ኢትዮጵያ ብቻ ይቅርታ። ስለ ኢትዮጵያ ብቻ ይቅርታ። አስር አንበሳ አስር አንበሳ ከሆነማ በፖዜሽን ነው። ጥያቄዎች ምንጠይቅ ይሄ ብቻ ነው። አንቺ ቢል አንቺ በደንብ ከበላሽ በደንብ። አዎ ብላክ ሴት ናት ጊዜ እኔ ብራዘር መስሎኝ እያለ ተጣላቸውን ብላ ነው እንጂ የምናስብለው ለምን? በነገራችን ላይ ጨዋታ የምታፍር ከሆነ አይጥምም። ደስ የሚለው ነገር የእግዚአብሔር ይመስገን። እኔ ቀድም ሄሉ ቀድሜ እኮ ነግሬሽ ነው የመጣሁት። አንቺ ጌመር አይደለሽ አይደለሽ። የጌሞን ግን የተዘገብኩሽ መሰለኝ። የእኔ ቅጣት እንደዛ አልመሰለኝ። አይደለም እኔ ቤት ሲገባ ማንም ጌመር፣ የምጫወተው ኢፌክት ነው። ጠይቂ ሁሉንም አልኩሽ እናቱ ኢፌክት ነው የምጫወተው እኔ። ከዛ አንቺ ኢፌክት አደርግ ያለኝ ሰው ይስቃል፣ እኔም ጋር ይመጣል፣ ሰው ይስቃል። ከዛ በፍቅር እንለያያለን። ሌላ ነገር ከሆነ ብዙ ሰው